በድጋሚ አመሰግናለሁ። ፍፁም ያልጠበቁት ነገር ነው ያደረግልኝ። አመሰግናለሁ ዴቪ። አደይ ምንም ደስ ያልሻት መስል። ኧረ ተመችቶኛል። አሁን ላይ ልብ ይርሽ ብሎልኛል። እናቴም ብርሃኔም ደህና ናቸው። ከዚህ በላይ ምን እፈልጋለሁ? ፈጣሪ ይመስገን። ሌላ ደውሎልኝ ነበር። ፍቅር ዛሬ መድኃኒቱን ሁሉ ሰብስባ በቃ ራሴን ማጥፋት አለብኝ እያልሽ ነበር። ትንሽ ቆይታ ደግሞ እንዴ እኔ ራሴን ባጠፋ እነሱ እንደፈለጉ ሊፈነጩበት ቤቱን ፍቅር ይህም ማድረግ የለብሽም በማለት ትታ ትነሳለች። አሰላሙ አሌይኩም ወረህመቱላህ ወበረካቱ። ሰላም እንዴት ናችሁ? በአለም ዳርቻ የምትገኙ የነጆን ፉቲንግ ቤተሰቦች ላይክ ሼር ሰብስክራይብ በማድረግ እስከመጨረሻው መጨረሻው አብረውን ይቆዩ። ዛሬ ይዤላችሁ የመጣሁት ሰራተኛዋ አደይ ክፍል አርባ ሶስትን ነው። ፍቅር እንግዲህ ከባለፈው ፓርት እንደቀጠለው ብዙ መድኃኒቶችን ሰብስባ የሚፈልገኝ የለም ማንም እኔን አይወደኝም ስለዚህ ራሴን ባጠፋ ይሻላል እያልሽ ከራሷ ጋር እያወራሽ ነበረ። አሁን ደግሞ እንዴ እኔ በሞት ሁሉም እንደፈለጉ ነው የሚፈነጁት? ለምን ሞታለሁ? መኖር አለብኝ፣ በማለት ያጠራቀመችውን የያዘችውን መድኃኒት ጥላ ተነስታለች። ዴቭም አደይንና ለምለምን ቤት ውስጥ ከሚደብረን ኑ ወጣ ብለን እንብላ፣ በማለት ይዟችሁ ሄዷል። ሊዲያም ኤላ ብቻውን ነው። በቃ ለምለም ከሌለችማ መሄድ አለብኝ ወደ እሱ ቤት በማለት ትሄዳለች። ዴቭም ለምለምን እንዲህ ይላታል። ኤላ ደውሎ ነበረ እና አንዳንድ ነገሮችን መታ አደይ ብትሰራልኝ ብሎ ነበር። አደይ ደግሞ እንደምታያት ያው እጇ ተቃጥሏል፣ ምንም መስራት አትችልም እና አንቺ ብትሄጂስ ይላታል ለም ለምለምን ትደነግጥና፣ እንዴ ማ እኔ ትለዋለች። አዎ አንቺ፣ በዛውም አውርታችሁ ትመጣላችሁ ይላታል። በጣም እየተንቀጠቀጠ አደይም አዎ ለምለም ሂጂና አንቺ ማውራት ያለባችሁንም ታወራላችሁ፣ ትላታለች። የዚህን ያክል የሌላ ጉዳይ ካሳሰበ ችግር የለውም። እሄዳለሁ፣ በማለት ተነስታ ትሄዳለች። ዴቭም አደይን ያስጨንቃታል። አደይ ተወጅኛለሽ ወይስ አትወጅኝም? ቀጥታ በግልጽ አማርኛ እንድትነግሪኝ እፈልጋለሁ ይላታል። እና ደግሞ እዚህ ደስተኛ አትመስልኝ ምን ነሽ ነው? በማለትም ይጠይቃታል። እኔ በጣም ደስተኛ ነኝ። እናቴና ብርሃኔ ገና ናቸው ከዚህ በላይ ምን የሚያስደስተኝ ነገር አለ በማለትም ትመልስለታለች። ፍቅርም ቤት ውስጥ ሰው የለም፣ ወደ ውጭ ትወጣለች። ውጭ ላይ ዳይመንድ እና ደመቀ ቁጭ ብሎ ነበር። እንዴ የኔ ሸረኛ ጠንበለል ያው መጣች ይላል ከሩቅ ሲያት ዳይመንድ እና ሩጦም ሄዶ አንቺ ሸይጣን አለሽ? ይላታል። እሷም ስለፈራች ምን ፈለግ፣ ለምንድነው የምትከታተለኝ? ትለዋለች። በቃ ምሰጭ ሁሉ በቃ ምናምን ይላታል። ምክንያቱም ብር ስለሚፈልግ ከሷ ምንም ምንም ይሁን ስራ ካለሽ መስራት እችላለሁም ይላታል። ግን ከአደይ ብር አልፈልግም ይላታል እኔ ሌላ ጥላት የለኝም አደይናት ትለዋለች። ስለፈራችም ትተው ትሄዳለች። እሱም ተከትሏት ይሄዳል። አቶ ድጉስ ውጭ ላይ ማን መጣ ማን ሄደ እያለ የተከታተለ ስለነበረ በል ቶሎ በል አደይና አደይ እየመጡ ነው ውጣ ይለዋል። ፍቅርም ወሬዋን ሳትጨርስ ለአደይ የፀነሰሰችውን ሀሳብ እና ሸሯን እና ዳይመንድ ቶሎ ወጥተው ይሄዳሉ ለምለምም ወደ ኤላ ቤት ትሄዳለች ወደዛ በምትሄድበት ሰዓት ሊሊያና ኤላ አንድ ላይ ነበሩ ደህና ነህ ኤላ ትለዋለች ደህና ነኝ ለሊ ይላታል በመደንገጥ እኔ ዴቪ ልኮኝ ነበር ወደዚህ የመጣሁትም በማለት ትነግረዋለች አይ እኔ ምንም ምግብ አያስፈልገኝም ይላታል አይ ችግር የለውም በማለት ወደ ኪችን ትገባለች ልትሰራ ሰርታ ከጨረሳችን በኋላ ምግቡ ደርሷል ትለዋለች እና አብረን አንበላም በማለትም ይጠይቃታል አይ እኔ አልበላም ከሰራ በቂ ነው ደናውኑ በማለት ትታው ትሄዳለች ፍቅርም ለምለም የት ናት በማለት አደይም ትጠይቃታለች ለምለም የለችም፣ ሌላ ቤት ሄዳለች። እኔ እንዳልሄድ ደግሞ እኔ እጅን እንደምታየው አልተሻለኝም ትላታለች። በጣም ስለ ራባትም ወደ ቲሽን ገብታ ለምለም የሆነ ነገር ምግብ ትሰራለች። ዴቭም ይሄድና እንዴ፣ ምን እያረግሽ ነው ይላታል። አዴ ጇና ሟታል ለምለምም የለችም ስለዚህ ስራ፣ ራበኝ ትንሽ ምሰራ ነው ትለዋለች። እሺ ብሎ ሊወጣ ሲል፣ እንዴ አደይ ኪችን ስትሆን አብረሃደ የምትቆየው ቆይ እስከሚያልቅ ምግቡ ትለዋለች። እሺ። ለምንድን ነው ሰው የማይወደኝ ለምንድን ነው እያለች ታወራዋለች። ሁሉም ሰው እኮ ይወድሻል ግን ጸባይሽ እያለ እሱም ያስረዳታል። ይህንን እያወሩ ድንገት ለምለም ትመጣለች። አብሮ ስላገኘቻቸው በጣም ትደነግጣለች። ዴቭም ይደነግጣል። እንዴ አደይ የለችም እንዴ በማለትም ተጠይቀዋለች። አደይ አለች መኝታ ክፍሏ ናት ይላታል። ሊዲያም ከኤላ ቤት ትመጣለች። ዴቭ ደህና ዋልክ ትለዋለች። እንዴ የት ስትዞሪ ቆይተሽ ነው በማለት ይጠይቃታል። ሌላ ቤት ሂጅ ነው ትለዋለች። እኔ ነግሬሻአለሁ ሌላ የሌላ ሰው ነው፣ እና ደግሞ በኋላ እንዳትጎጂ ነው የምነግርሽ፣ እንድትጠነቀቂ ነው። ለምለም ለምለም ጋር አንድ ላይ ያልሆኑት አሁን እሱ ትቷ ስለሚሄድ ነው። እሱ ደግሞ ለምለምን ይወዳታል። ስለዚህ ነግሬሻለሁ፣ ተጠንቀቂ ይላታል። አደይ እና ለምለምም አንድ ክላስ ቁጭ ብለው ያወራሉ። አደይ እኔኮ ስሄድ ሊዲያን እና ኤላን አንድ ላይ ያገኘኋችሁ በማለትም ያየችውን ሁሉ ትነግራታለች። አደይ እንዳሰብሸው አይደለም ለምለም፣ ስለዚህ እንዳትናደጂ ትላታለች። አንቺን የመሰለ እህት ስላለኝም አመሰግናለሁ ትላታለች ለምለም። ሊዲያም ትጮኻለች፣ ትጣራለች። ምን ሆነሽ ነው በማለት ሲጠይቋትም፣ በሉ ምን ታደርጋላችሁ እዚህ ሆናችሁ ስራችሁን? ረሳችሁት? ለዴቭ ቡና አፍዱለት ትላቸዋለች። ለምለምም እሺ ብላ ቡናዋን ታፈላለች። አዴም ሶፋው ላይ ቁጭ ብላ ታያታለች። እንዴ ይህ እኮ ቦታሽ አይደለም። ለምንድን ነው እዚህ የተቀመሽው በማለትም አደይም ታሳቃታለች። ዴቭም ወደ ሊዱ በመዞር አንቺ ልጅ ስርዓት ያዥ በማለት ይነግራታል።